ይህን ቃል ቁጭ ውለን አናነብም። ሁላችንም በእግሮቻችን እንቆማለን። እግር የሰጠን አምላካችን እግዚአብሔር ስሙ ለዘላለም ይባረግ። በሕይወታችሁ ላይ እንደሚሆን አንድ ቀን ፕላን ያላደረጋችሁትን ነገር ዛሬ ከዚህ ቃል ጉልበት የተነሳ ከእግዚአብሔር ቃል የተነሳ ከመንፈስ ቅዱስ ኃይል የተነሳ በሕይወት በኑሮ በሥራ በአገልግሎት በጉዟችሁ ላይ ታምራ ሲሆን ታዩታላችሁ። ታምራ ሲሆን ታዩታላችሁ ታዩታ ታዩታላችሁ። ማቴዎስ ወንጌል ምዕራፍ 21 ከቁጥር 1 እስከ 11 ያለውን ማሚ ገኒታ ታነቢልናለሽ? በጌታ በኢየሱስ ስም አነበዋለሁ። እኛም በጌታ በኢየሱስ ስም እንሰማሻለን። ወደ ኢየሩሳሌምም ቀርበው ወደ ደብረ ዘይት ወደ ቤተ ፋጌ ሲደርሱ፣ ያን ጊዜ ኢየሱስ ከደቀ መዛሙርቱ ሁለት ላከ፤ እንዲህም አላቸው፦ በፊታችሁ ወዳለችው መንደር ሂዱ በዚያን ጊዜም የታሰረችውን የታሰረችን አህያ ውርንጫም ከእሷ ጋር ታገኛላችሁ፤ ፈታችሁ አምጡልኝ። ማንም አንዳች ቢላችሁ ለጌታ ያስፈልጉታል በሉ፤ ወዲያውም ይሰዷቸዋል። ለጽዮን ልጅ እነሆ ንጉሥሽ የዋይ ሆኖ በአህያ ላይና በአህያይቱ ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል በሏት በሏት ተብሎ በነቢይ የተነገረው ይፈጸም ዘንድ ይህ ሆነ። ደቀ መዛሙርቱም ሄደው ኢየሱስ እንዳዘዛቸው አደረጉ። አህያይቱንና ውርንጫዋንም አመጡለት፣ ልብሳቸውንም በእነርሱ ላይ ጫኑ፣ ተቀመጠባቸውም። ከሕዝቡም እጅግ ብዙዎች ልብሳቸውን በመንገድ ላይ አነጠፉ። ከዛፍ ጫፍ ጫፉን እየቆረጡ በመንገድ ላይ ያነጥፉ ነበር። የሚቀድሙትም ህዝብ የሚከተሉትም ሆሳይና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው፣ ሆሳይና በአርያም እያሉ ይጨሁ ነበር። ወደ ኢየሩሳሌምን በገባ ጊዜ መላው ከተማ ይህ ማን ነው ብሎ ተናወጠ። ህዝቡም ይህ ከገሊላ ናዝሬት የመጣ ነቢዩ ኢየሱስ ነው አሉ። አሜን። ይህ ከየት የመጣ? ከገሊላ የመጣ ነቢዩ ኢየሱስ ነው አሉ። አንተ በደንብ ብጮሃ አሜን በለኝ ድገምና አሜን በለኛ ቁጭ ብለው አሁን ጌታ ኢየሱስ ይባርካቸው ክብር ለኢየሱስ ይሁን ኢየሱስ ባለበት ክብር አለ ኢየሱስ ባለበት ክብር አለ እስኪ ድገሙና በለው ኢየሱስ ባለበት ክብር አለ ስለዚህ እዚህ ቤት ኢየሱስ አለ ደግሞ ክብር አለ ድገምና በለኝ የመጨረሻ በይ? እና ኢየሱስ ባለበት ክብር ስላለ ኢየሱስ በነበረበት በዛች ቦታ ላይ በጣም የሚገርማችሁ በገሊላ በተገኘበት ጊዜ በዙሪያው ብዙ ሰዎች አሉ፣ ደቀ መዛሙርቶቹ አሉ፣ የሚያጅቡት ታውቃላችሁ። ኢየሱስ በተገኘበት ሁለት አይነት ሰዎች አሉ። ምን አይነት ሰዎች? ፈውስ ፈላጊዎች እና ምን ፈላጊዎች? እንጀራ ፈላጊዎች። የክብር ጌታ እኮ ነው አብሯቸው ያለው፣ ግን ፈውስና እንጀራ ፈላጊዎች አሉ። ዛሬም አሉ። ክብር ለኢየሱስ ይሁን። እሱ ግን ፈውስ ለሚፈልገውም ፈውስ፣ እንጀራ ለሚፈልገውም እንጀራ መስጠት ያውቃል። በዛ ሁሉ መሃል ደግሞ አልፎ ለየት ያለ በጣም ዩኒክ የሆነ ተአምራት ማድረግ ያውቃል። በነሱ መካከል ሆኖ ነው ይህን ተአምራት ያደረገው። ያጀቡት እንዲበተኑ ፈልጎ ብቻ አይደለም። በብቸኝነት ያለቸዋ ያልታጀበቸዋ አጃቢ አይደለም። ባለቤት የጣላትና የረሳትን እንዲያመጡ ፈለገና እንዲያለ ወደ ቤተ ፋጌ ሂዱና ማንም ያልተቀመጠባት ደግሞ ማንም የማይፈልጋት ባለቤቱ እንኳን የተዋት አንዲት ምን አለች ውርንጭላ አለች። ያችን ውርንጭላ አምጡልኝ እኮ አይደለም ያለው። ከመምጣቷ በፊት ምን ማለት አለባት እ መፈታት ይሁንላችሁ ኧረ በኢየሱስም መፈታት ይሁንላችሁ። ሂዱና አለ ፍቷትና አምጧት። የእኔ ኢየሱስ ዛሬ ላንቺ ቤትና ላንቺ ነገር መፈታት ይሆናል። ሁለት መልክ ያወጣሽበትን ጉዳይ እግዚአብሔር ጣልቃ ይገባበታል። ኦኬ እና ፍትዋትና ምን በሉ አምጧት አለ ብሎ ብቻ አላቆመም። በደንብ አንበቡ። በኋላ ይዛችኋት ስትመጡ መፈለጓን ሲያውቁ የሆነ የተዘጋጀላት የክብር ፕሮግራም የሆነ ሴሪሞኒ እንዳለ ሲገባቸው ተረኛ እንደሆነች ሲያውቁ፣ ባለ ጊዜ እንደሆነች ሲያውቁ፣ ያልፈለጓት ሰዎች ሊፈልጓት ይመጣሉ። የረሳት ባለቤት እኔ ነኝ ሊላችሁ ይችላል። የዚያን ጊዜ ግን አንድ የማለፊያ ድምፅ፣ የማለፊያ ምን? እስኪ በኢየሱስ ስም አልፍ ያለው ባለ እግር ስላለ ሳይሆን ስሙን ስለጠራ ታልፋለ። አቅም ስላለች ሳይሆን ስሙን ስለጠራች ታልፊያለች እና አንድ የማለፊያ ድምፅ ለዛ ሰው ንገሩት፣ አለ ለኢየሱስ ታስፈልጋለች፣ በሏቸዋል። ኢየሱስ ያለፈውንም የሚሆነውንም ሊሆን ያለውንም ያውቃል። መታሰሯን አየ፣ ፍቷት አለ፣ አምጧት አለ። ስታመጧት ግን እንደው ዝም ብለው አይተዋችሁም፣ በመንገድ ይገጥሟችኋል። የዛን ጊዜ ምንም ግብ ግብ አያስፈልግም። አንድ ቃል ብቻ ተናገረው። ለኢየሱስ ታስፈልጋል። አጠገብ ያለው ንካውና፣ አንተ እኮ የከበርክ ነህ። የከበረ ነገር በውስጥህ አለህ። ግድ የለህም። ሰዎች አይቀበሉ፣ ሁኔታው አይቀበልህ፣ የተቀበለህ ጌታ በቂ ነው። ስለዚህ ለጌታ ታስፈልጊያለሽ በት። ለጌታ ታስፈልጊያለሽ። ለጌታ ታስፈልጋል። ለጌታ ታስፈልጋለች በሏቸዋለን። ከዛ ደቀ መዛሙርቶቹ ይዘው ጀመሩ መንገድ። የሚገርመው ግን ከመነሻው ስነግራችሁ የአህይቷ መታሰር በጣም ነው የሚያሳዝን። የአህያም ባህሪ ታቃላችሁ አለ፣ ታቃላችሁ። አህያ የተነጠፈ ጥሩ ሜዳ አይመቸውም፣ ጥሩ ቦታ አይመቸውም። አህያ አልጋ ላይ ብታስተኛ ትተኛለች። ምንድን ነው የሚመቻት? አቤት ኔ ጌታ ያውም የታሰረች ቢንዬ ያልታሰረች አህያ ራሱ የዋለችበት ሰፈር ያስታውቃል፣ መንከባለል ስለማያጣት ማለት ነው እና ይቺ ታስራ ነው ተኮትባ ነው ያለችው። ያለችበት ቦታ ምድረ በዳ ሆኗል። ምድረ በዳ ለመቆም የማይመች ለመንቀሳቀስ የማይመች አህያ በባህሪው አስራችሁት፣ ዞር ስትሉ እስክትመለሱ እራሷን በራሷ አስራ ነው የምጠብቃችሁ። እውነቱ ውሸት፣ የገጠር ልጅ ስለሆንኩ አውቃለሁ። እናንተ የከተማ ልጆች ናቸው አታውቁ። እና ምን ትላለች መሰለ እንደ ጦስ ጆሮ ነው፣ እንደዚህ ነው የምትሽከረከረው። አህያ አንድ ቦታ መቆም አይመቻትም። እና ተሽከርክራ ተሽከርክራ ተሽከርክራ እስራቱን በራሷ ላይ በቃ አብዝተዋለች፣ እና ተጣብቃ ቀርታለች። እንኳንም ተጣበቀች። መልእክት አለኝ፣ መልእክት አለኝ። መውጣት ያቃተ ቀኑ እስኪ ደርስ ነው። ማለፍ ያቃተሽ ጊዜው እስኪ ደርስ ነው። በጭንገፋ በኪሳራ የተሰቃየሸው የእግዚአብሔር ቀን እስኪ ደርስ ነው። የእግዚአብሔር ቀን ሲደርስ የሚያዩ ሰዎች የሚሰሙ ሰዎች አይደሉ። ራስህ እንዴት ሆነ እስከምትል ድረስ እግዚአብሔር ያስገርምሃል። እንዴት ሆነ እስከምትል ያስገርምሃል። እቻያ በዚህ አይነት ሁኔታ ውስጥ እያለች ነገን ማሰብ አትችልም። ቢጠማት የሚያቀብላት የለም። ውሃ ቢርባት ሳራ ዶ የሚሰጣት የለም የለም። በዙሪያ ማንም የለም። ባለቤቱ እራሱ አውጥቶ ምን ብሏታል፣ ትቷታል። ኢየሱስ ግን አይቷታል። ሰው የተዋችሁ የረሳችሁ ሰዎች ካላችሁ፣ ደስ ይበላችሁ። መልእክት አለኝ ለእናንተ፣ መልእክት አለኝ። የምትታጀቡበት ዘመን ደረሰ። የምትፈለጉበት ጊዜ ደረሰ። ለራሳችሁ መሆን አቃታችሁ አይደለ? እግዚአብሔር ለሌላ እንጀራ ያደርግሻል። ለሌላ በረከት ያደርግሻል። ለሌሎች መንገድ ያደርግሃል። እግዚአብሔር እቺ በብዙ ሰልፍ ውስጥ በብዙ ስቃይ ውስጥ የነበረችው ፀሐይና ዝናብ ውርጭ የተፈራረቀባትን አፈር ቅማ ቅማ ቅማ ከለሯ የተቀየረችውን አራገፏት አይልም እኮ ከና ቧሯ ነው ይዟት ሄዱት እና መንገድ ጀመረው ተገናኙ ወዴት ነው አሉ ወደ ገሊላ እንዴ ትላንት እኮ እረስቷታል ኦልሬዲ ትቷታል ተፈላጊነት የላትም ግን አሁን ተፈለገቻ ስትፈለጉ የማይፈልጋችሁ የለም ምን ማለት ነው በግልጽ አማርኛ እግዚአብሔር ከእናንተ ጋር ሲሆን ሰው ሁሉ ከእናንተ ጋር ይተባበራል። ከሴጣን በቀር ሰው ሁሉ ይተባበራል ከእናንተ ጋር ባለቤት ነ ይንቫ ይመጣ አይ ኖ ኖ ነው ለኢየሱስ። አሁን ይሄንን ድምፅ መተላለፍ አይችልም ማንም ሰው ማንም ሰው ይሄን ድምፅ መተላለፍ አይችልም። ምን ለኢየሱስ ታስፈልጋለች። ሲያይዋት አህይቷ ምን ለብሳለች? አመድ ለብሳለች፣ አፈር ለብሳለች እና ሲባል ኢየሱስ ምን ሊሆን ሊቀመጥባት በዚች አዎ ወይ እሱ ከመቀመጡ በፊትማ እኔ የክብር ልብሴን የክብር ጨርቄን በማን በማ ላይ በአህይቱ ላይ ልብሳቸውንም እያወለቁ ምን ይሏት ነበር ያለብሷት ያነጥፉባት ነበር ያ ብቻ እኳ አይደለም በለዋ ላይ መሆኑ አይግረማችሁ አጅበው ሄዱ አህይቷንም ደቀ መዛሙርቶቹንም ሲላኩ ሁለት ናቸው ሲመለሱ ማአቶ ነው መጡ በየመንገዱ የገጠማቸው ሁሉ የአህይቷን የደቀ መዛሙርቶቹን የአጃቢዎቹን ጉዳይ እየተመለከቱ ወደ ገበያ የሚሄደው ገበያውን ትቶ አህይቷን መከተል ጀመረ። ወደ ካፌ የሚሄደው ካፌውን ትቶ አህይቷን መከተል ጀመረ። ለቅሶን ሊደርስ የሚሄደው ለቅሶን፣ ሰርግ የሚሄደው ሰርጉን ትቶ ኢየሱስ ሲመጣ ሲጎበኝ፣ መንገደኛ ነው የሚከተል፣ መንገደኛ ነው የሚከተልሽ። የጊዜ ጉዳይ ካልሆነ በስተቀር አንቺም ትሄጃለሽ፣ አንቺም ትሄጃለሽ። እስኪ ይሄዳለሁ በሉኝ። የስ ግን ያልኩት እናንተ ወዳያችሁት ሳይሆን እግዚአብሔር ወዳየላችሁ። እና ሁሉም ተከተሉ። ኢየሱስ ወዳለበት አለበት መጡ። በደረሱ ጊዜ ኢየሱስ መጣና አህይቱ ላይ ምናለባት ተቀመጠባት። አሁን እንደው እንደው እንደው ስሞትላችሁ ኢየሱስ ቢፈልግ ምናልባት ያኔ ቪኤት የለም ትሉኝ ይሆናል ማርቼዲስ፣ እሺ ላንድሮ በርስ የለም ችኳንታ መኪናም ያውቃለህ እና ጠፍቶ ነው ለኢየሱስ ጠፍቶ ነው። ጠፍቶ ነው ወይ ያንተ ነገር ከዘገየ እመነኝ የከበረ ነገር ሊሆን ነው። የከበደ ነገር ሊሆን ነው። ጊዜ አስቆጥሮ ከሆነ እመነኝ፣ እግዚአብሔር በረከትን እየቆጠረው ነው። መቁጠር ከማትችለው በረከት ጋር ሊያገናኝ ነው። ከዛ ልክ ኢየሱስ ቁጭ ሲልባት እናንተዬ በጀርባዋ ላይ ጨርቃቸውን ማንጠፋቸው ይገርማቸዋል እንዴ በመሬት ላይ አይደለም ይለው ለአህይቱ። በመንገዱ ሁሉ፣ በመሬቱ ሁሉ ላይ ጨርቃቸውን አነጠፉላት። ያ ብቻ አይደለም፣ የዘንባባ ምን ዝንጣፊ። አሁን ዋናው መልእክት ጋር መጥቻለሁ። የዘንባባው ዝንጣፊም ይሁን የለበሱትን ጨርቅ ያነጠፉበት ጉዳይ ምንድን ምንድ ነው ጉዳዩ? ኬዙ ምንድ ነው? ለአህይቷ ነው የተነጠፈው ወይንስ አህይቷ ላይ ላለው ኬዝ ነው የተነጠፈው? አህይቷ ላይ ላለው ኬዝ አህይቷ ላይ ላለው ጉዳይ። እንግዲያው እንደዚህ ይሆናላ። በጌታ በኢየሱስ ስም የተቀባው የናዝረቱ ኢየሱስ ከአንተ ጋር ከአንቺ ጋር ከመኖሩ የተነሳ ዛሬ የተከለከለ ይፈቀድልሻል። የተከለከለው ይፈቀድልሃል። የተሰወረው ይገለጥላችኋል። እናንተ በጣም ወጋ አጥባቂዎች ናቸው እኮ ፕሮቶኮል ጠባቂዎች ናቸው እኮ። በስህተት የሸሚዛቸው ቁልፍ እንዲዛነፍ እድል የማይሰጡ ሰዎች ናቸው። አውልቀው ላህይተው ያነጠፉት ምናልባት ሲያልፉና ሲያገድሙ እንደዛ ተጠምጥማና ተኮትባ ቢያዩ፣ እቺ ምን የሆነች ነች እቺ አህያማ እርግማን ሳይኖርባት አይቀርም ሊሉ የሚችሉ አይነት ሰዎች ናቸው እኮ ወደምትሄድበት መከተላቸው ሳይገርም እንደገና ደግሞ ኢየሱስ ሲቀመጥበት፣ ዛሬ ተፈታችሁ፣ ወደ ክብራችሁ ተፈታችሁ፣ ወደ በረከታችሁ ተፈታችሁ። እግዚአብሔር ወዳየላችሁ በኢየሱስ መሄድ ይሁንላችሁ፣ መሄድ ይሁንላችሁ። የሚገርም እኮ ነው እናንተዬ። ኬዙን አዩት እንዴ? መቼም አንዳንዶቹ ከመካከል ምን ነው እኔ ላይ በሆነ ሳይሉ ይቀራሉ? ምን ነው ባለቤቱ ደግሞ በመካከላቸው ካለ እረ አህያዬ ላይ አይደለም አንተ፣ እኔም ላይ በተቀመጥክ። ኢየሱስ መርጦ ነው የሚቀመጠው። ምን ታመጣለህ? በቃ ነግሬሃለሁ፣ መርጦ ነው የሚቀመጠው። ከሰላቢ፣ ከመዋርተኛ፣ ከመተተኛ፣ ከአስማተኛ ጋር አይተባበርም። እግዚአብሔር ከጻድቃኖች ጋር የሚሰራ አምላክ ነው። ዛሬ ለአንተ መፈታት ሆኖልሃል። ለአንቺ መፈታት ሆኖልሻል። ብዙ ዘመን ማንም ያላያት ወዳጅ የምትለው የሌላት ሲመሽ ወደ ቤት የሚያስገባት የሌላት ወደ በረት የሚወስዳት የሌላት ውጭ ላይ ውጭ የምታድር ሰዎች አህያ የሚሏት። በነገራችን ላይ አህያ የሚለው ስም ለአህያ የተሰጠው ስም የተገባ አይደለም። እኔ ነኝ ያልኩት እናንተ መብታችሁ ነው። የተገባ አይደለም። በእውነት እኮ ነው የምነግራችሁ፣ በእውነት ነው የምነግራችሁ እና አንዳንድ ጊዜ አንዳንድ ሰዎች አህያ ካለዋችሁ አይክፋችሁ። ከአባቶቼ ዘመን ጀምሮ ምድሪቱን ያቀናቸው አህያ ነች። አፍሪካ ሂዶ አውሮፓ ሂዶ አህያ ያላገለገለበት ዓለም የለም። እውነት ውሸት፣ አንድ ሰው እንደውም አንድ ጊዜ የሆነ ቲቪ እንደዚህ እያየ አህያ የአሜሪካ ነገር ማለት ነው፣ እንዴ እዛም አህያ አለ እንዴ? ታዲያ በቃ ሀሳቤን ቀየር ያለዋለ። የተሻለ ሀገር መሄድ መስሎች ነበር የምመኘው ከልጅነት ጀምረዋል። በእውነት ነው መላቸው። አህያ ያላቀናቸው ሀገር የለም። ይሄ አሁን የምታዩት ዘመናዊ ትራንስፖርት ከመፈጠሩ በፊት በፊት በፊት ሰዎች እንደ ዘመናዊ ትራንስፖርት የሚጠቀሙት ባህላዊ ትራንስፖርት ይሄ ነበር። ክብር ለኢየሱስ ይሁን። እውነቴን ነው ምነግራችሁ እና ስሟ የተገባ አይደለም፣ ግን በቃ ምንም ማድረግ አንችልም። ያኔ ታውቃላችሁ ቦታ ሊሰጧት ሊያስቧት ያልወደዱ ሰዎች አሁን አንድ ነገር ማለት ጀመሩ። ልክ ኢየሱስ ሲቀመጥባትና መንገድ ሲጀምር እንዲህ አሉ። ሆሳእና በአሪያ ምን በእግዚአብሔር ስም የሚመጣ እርሱ የተባረክ። በዚያ ላቆሙም በዚያ አላቆሙም። እንዴ ይሄ ሁሉ የሚሆነው በማን ነው? ይሄን ሁሉ የሚያደርገው ማን ነው? እንዲህ የታጀበው ይሄ ሁሉ ጨርቅ ይሄ ሁሉ የዘንባባ ዝንጣፊ ለውርንጭላይቱ እንዲነጠፍ ያደረገው እርሱ ማነው ሲሉ ምናሉ አሉ? ህዝቦቹ በአንድ ድምፅ ምናሉ? እርሱ ነቢዩ ኢየሱስ ነው አሉ። እሚያምኑበት አይደሉም እየመሰከሩ ያሉት፣ እማያምኑት ናቸው። ዛሬ እንደዚህ ይሆናል። እሚያውቁም እማያውቁም፣ የሚወዱም የሚጠሉህም ከኢየሱስ መንፈስ የተነሳ ሳይወዱ በግዳቸው ይቀበሉሃል። አይገርማችሁም? ወገኖቼ ትላንትና ያልተቀበሉትን ሰውዬ እንደውም ከጠዋት ያልተቀበሉትን ሰውዬ ከረፈደ ከሰዓት መጥተው ነብይነቱን ሲመሰክሩለት የታሰረችውን ፈቶ በውርደት ስፍራ የነበረችውን አስመጥቶ ለክብር ሲጠቀም በኢየሱስ ስም። ኢየሱስ ይሸከማችሁ። ኢየሱስ ይደርባችሁ። ኢየሱስ ይክበርባችሁ። ኢየሱስ ይገለጥባችሁ። የተዋረደን ማክበር ያውቃል። ይውላችሁ፣ የተዋረደን ማክበር ያውቃል። እንኳን እሱን እሱን እያልሽ እግር እግሩን እየተከተልሽ ጠረኑን እያሸተትሽ እየፈለግሽ ቀርቶ ባትፈልጊ እንኳን ይፈልግሻል። ውርንጭን ላይቶ አሁን ማንሙት ኢየሱስን የሚፈልግ አይምሮ ልብ ነበራት? መንፈስ ነበራት? ነበራት የላትም ግን ፈለጋት። አጠገብ ያለውን ንካውና ትፈለጋለህ፣ በኢየሱስም ትፈለጊያለሽ። ጊዜዋ ቀኗ፣ ሰዓቷ ደረሰ። ማን ይከለክላል? የጉብኝትሽ ወራት ሲሆን፣ እግዚአብሔር የቀጠረልሽ ቀን ሲሆን፣ እግዚአብሔር ያሰበል ነገር ሲሆን፣ የሚከለክል የለም በጌታ በኢየሱስ ስም። ቀኞቻችሁን ከፍ አድርጎ እንዲህ ብዬ ልባርካችሁ የጉብኝታችሁ ቀን ይፍጠን። የጉብኝታችሁ ቀን ይፍጠን። የጉብኝት ቀን በኢየሱስም ይፍጠን። የጉብኝትሽ ቀን በኢየሱስም ይፍጠን። ለአንተና ለቤት ጉብኝት ይሆን።